ፍሎር ሶስት ቤት ብቻ ያለው አፓርትመንት አፍሪካ ህብረት ቡልጋሪያ አካባቢ ይዤላችሁ መጣሁ። ሰላም ደህና ናችሁ? እዚህ ጋር ባለ ሶስት መኝታ እናገኛለን። እንደምታዩት ሰፋ ያለ ሳሎን ይኖረዋል። ጥሩ ብርሃን ያገኛል። ቆንጆ ኢንትሪየር ዲዛይን እና ኤክስተርናል አርኪቴክቸራል ዲዛይን ይኖረዋል። በዚህ በኩል ከተማ እንችላለን እዚጋ ትኪችን እናገኛለን ዝግ ኪችን እዚጋ ቤትልሽ ይኖረዋል ኮመንባዙሮን እዚጋ ይኖረናል እዚጋ አንደኛው መኝታ ክፍል ሁለተኛው መኝታ ክፍል ማስተር ቤት ሆኖ ቆንጆ እይታ እና ብርሃን ያገኛል እንደምታዩት ዙሪያውን በመስታወት ያለቀ ነው እዚህ ጋር ደግሞ መታጠቢያ ክፍል እናገኛለን። ማስተር ባዙ እንደዚሁ ናቹ ኦርጋኒዜሽን ያገኛል በዚህ በኩል ሁሉም በላይ ወደድኩት። ደግሞ ማስተር ቤት ደግሞ እንደዚህ አይነት ጥሩ ብርሃን የሚያገኝ በዚህ በኩል ሆተል ላልከኝ እዚህ ጋር ወንበር አድርገን ሻይ ቡና ማለትም ብንፈልግ መጽሐፍ ማንበብ ብንፈልግ አመቺ ነው።